ከእንደቲና አይነት ውርደት እንግዲህ በሰው ዘርም አያድርስ እውነት ውርደቷ እንደቀጠለ ነው እንግዲህ አባባ ባለፈው ክፍል ያደረገችኝን ነገር በሙሉ እያንዳንዱ ነገር ዋጋ አስከፍላታለሁ በመጀመሪያ ግን ለምንድን ነው እንደዚህ ያደረግሽ ብዬ እጠይቃታለሁ እኔማ እንደዚህ አለቃትም እያሉ እንግዲህ እሳቸው ይህንን ጉድ ለካ በር ላይ ቆማ ተለጥፋ እየሰማች ነበረ ያየ የሰማቸውን ነገር ማመን አቃታት። በቃ አልቀልኝ ያሰብኩትን እንኳን ሳላሳካ ወይኔ ቲና ተበላሽ፣ ተዋረድሽ እያለች እንግዲህ ግራ ግብት ተብሏት፣ ከዛ በኋላ ዛሬ አባዬ ያለውን ነገር አመንካው ስትለው፣ ምንድን ነው እሱ ሲላት፣ እኔ እሱ ያኔ ታሞ ምንም አልተንከባከብኩትም አይደለ፣ በድዬዋለሁ። እንደዛ ነው የሚያስበው አይደል? ቆይ ለምን እኔ ነገሩ ተወው። እድሌ ነው አውቀዋለሁ። ማንም አያመሰግኝ። አረ፣ እንደዛ ሳይሆን ህልም አይቶ እኮ ነው አላት ካሌብ። የማውቀው ህልም፣ የምን ህልም? እንደ ሰማሽው በቃ ያንን ህልም አልሞ ነው። እናም አባዬ አሁን እንክብካቤ ይፈልጋል። ቲና፣ አባክሽና አባቴ እንድትንከባከብልኝ ይፈልጋለሁ አላት። አረ፣ ምንም ችግር የለውም የኔ ፍቅር። ደሞ ለአባዬ በጣም ነው የምንከባከበው። ደግሞ ሌላ ነገር ሳልነግርሽ የአባዬ እህት ትመጣለች። መስማትም ሆነ ማውራት አትችልም ስለዚህ እሷን ደግሞ በተለይ እሷን አደረ። ኧረ ችግር የለውም እንደውም እሱ ጥሩ አጋጣሚ ነው ለእኔ አለች ማለት ሲላት፣ ኧረ ምንም እገባ እገባታለሁ ችግር የለውም፣ አንቺ እኮ ጎበዝ ነሽ የኔ ሚስት፣ ታማኛዋ ሚስቴ፣ ታማኛዋ ሚስቴ ሲላት እንኳን ትንሽ የማትጠራጠረው ጉድስ። ከዛ በኋላ ደስ አላት። እኔ አሁን እንደ በፊቱ አደለም ፊልድ መወጣው አሁን በጣም ነው የምቆየው። ስለዚህ አባዬን አደራ ዳኒ፣ አንተን ደግሞ ቲናን አደራ ሰጥቻሃለሁ እሺ? በተለይ ቲና ምግብ አትበላ፣ ምግብ እንድትበላ አዝዛት እሺ? አረ ችግር የለውም በእኔ ጣለው። ካሌብ አንተ ብቻ ስራህ ላይ ትኩረት አድርገህ አረ ችግር፣ እሺ አመሰግናለሁ። ያለ ካሌብ ሻንጣውን አስተካከለና ትሁትንም ጠርቶ፣ ትሁት ቆይ ካሌብ ምን አስበህ ነው ነው ነገሩ፣ ሚስጥር ነው የማይነገረኝ? እኔ ነገራቸው ሁሉ ሊገባኝ አልቻለም። ካሌብ ግን አንተ ሄደ፣ እዚህ ቤት ውስጥ የሚፈጠረውን ነገር እንደበፊቱ በፊቱ መቋቋም ስለማልችል ከወዲሁ ቻው ልል እፈልጋለሁ። አታስቢ፣ ምንም አይፈጠርም። ትሁት አንቺ ብቻ አልኩሽን አድርጊ፣ እኔ እመጣለሁ አላት። ስመጣ ግን ሁሉንም ነገር እነግርሻለሁ አላት ካሌብ። እሺ እንግዲህ ካሌብ ካልክ ግን ደግሞ እኔ እንጃ፣ እኔ ውስጤ ቅር ብሎኛል። ምንም ቅር አትሰኝ ትሁት፣ የምሬን ነው ምልሽ ሁሉም ነገር ይስተካከላል አላት። እሺ ብላ ወደ ቤቷ ተመለሰች። ከዛ በኋላ ቲና ዳንሷን ጀመረች። ሙዚቃ ከፍታ እቨሪስቲ አንቺ ግመይን ጭንቅላት ነው ያለሽ? ጌታ አታፍሪም እንዴ ባልሽ ገና ኮቴ ሆ፣ ባልሽ አትበለኝ፣ ባሌ አንተነሱ አይደለም። አሁን በእናት ደስ ብሎኛል። እንድን እንድን በነፃ እንደን ሳለችው። ከዛ በኋላ አዳርፈች። ተቀመጪ። አንቺ መምከር እንደሆነ ድንጋይ ላይ ውሃ ማፍሰስ ነው። መቼም አሰብም አንቺ ግን ምን አይነት ፍጡርነሽ ነሽ አንቺ ቲና? ሰው እንዴት ነው ሰው ሲመክረው የማይሰማው? ድንጋይ ድንጋይ ሆነሻል ጨርሶ አላት። እየሰደብከኝ ነው በእናትሽ። ስድብም ከሆነ አዎ እየሰደብኩሽ ነው። ምክር እንደሆነ አልሰማ ብለሻል አንቺ። ከዚህ በኋላ ግን ከትውት ጋር ያለሽን ግብግብ ትፈጥ አንድ ነገር መስማት አልፈልግም። በቃ ትውትን ተያት። ልጅቷ ምን ታርግሽ? አሰቃየሻት እኮ እኔ ሰው እየሆነም ቢሆን እንደዛ አሰቃዩና አንገላችሁ አላልኩሽም፣ በራስሽ ነው ይሄ ሁሉ ያደረግሽው ሲላት ካሌብ። እንግዲህ የአባባ እህት መስላ ሁሉንም ሴራቸውን አዳመጠ ማለት ነው። አቤት ውርደት። ከዛ በኋላ ካሌብ እንግዲህ ልብሱን ለቀያይሮ ሴት መስሎ የአባባ እህት መስሎ መጣ። ከዛም ሲገባ ትሁት በምልክት ነው ያስቀመጠችው አትናገርም ስላላት። ከዛ በኋላ ቲናና ዳሃኒ ተቃቅፈ ቁጭ ብሏል። ከቁም ነገር እንኳን እንኳን ሰላም መጣሽ እንኳን አላሎትም። ከዛ በኋላ እንደው ክብር የሚባል እንኳን የላችሁ? እሺ ምን ጉድ ናችሁ? በእድሜ እንኳን ትበልጣቸዋለች እኮ ምን አለበት እንኳን ሰላም መጣሽ? ይህ ረዛ መጣች አልመጣች። እኔ ምልሽ አንቺ ኮ እንደዚህ ተንደላቀሽና ተደላድረሽ የምትቀመጨው በአባዬ ቤት ነው፣ እሷ ደግሞ የመጣቸው የወንድሟ ቤት ነው። እንደ ፈለገች መሆን ትችላለች። ትሁት፣ ከኔ ጋራ አፍሽን አትክፈች ብዬሻለሁ። የምሬ ነው፣ አስቀይምሻለሁ። በእናትሽ ሲወርጋ ይረዛ አስቀይምሻለሁ። ራስሽን አስቀይም ያለቻት ትሁት ነገሩ እውነት አለሽ። አንቺ ማ ምን ታደርጊ? የልቤ ልብ ተሰጠሽ አይደለ እንዴ? እኔ ማንም የልብ ልብ አልሰጠኝም፣ ግን እውነቱን መናገር ካለብኝ እናገራለሁ። በእናትሽ አሁን ስራ የልስራበት ውጭ የለኝ አለቻት። ከዛ በኋላ ካሌብ ትሁት ጋር መጣና ቁጭ አለ። ትሁት ምንም አላወቀችም ካሌብ መሆኑን። እውነትም አትናገርም ስለተባለ የአባባ እህት መስራት አለች። ትሁቴ ግን ያየችውን ማመን አቃታት። ከዛ በኋላ መኝታ ክላሳቸው ገብቶ ካሌብ ትሁትና ማንቲና እና ዳኒት ተቃቅፈው ተኝተዋል አያቸው፣ እና ወጣ። በጣም ተናደደ። ትዕግስቱን መቆጣጠር አቃተው። ሰላም ውድነት የከበራችሁ ይቻናል፣ የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ደህና ነኝ። እንግዲህ ትሁት ጀግና ናት። ጀግንነቷ አይገልጸውም። ካሌብም ግን ዛሬ ታሪክ ሰርቷል። አቤት ውርደት፣ አቤት ውርደት! ቲና ምን ይውጥሽ ይሆን? ግን እኔ ለእሷ ማፈሪ የመሬት ነው። እፍረት ያዘ ይለሷ አሁን እንደው ካሌብ እንግዲህ መቋቋም አቃተው። እየሆነ ያለውን ነገር እንዴት ነው ይሄንን ነገር ጭዬ አለና አለ። ከዛ በኋላ መጣች እየተንቀለቀለች ከችን መጣች። ና አንቺ፣ ሴትየው እቺ ሴትየው እዚሁ አስረሻ አስቀምጫት። በቃ አትረብሸን፣ እኔና ዳሪ ማረፍ እንፈልጋለን። እና አትረፋለቻችሁ። እንደ የራስሽ ጉዳይ ቆይቴና። አንቺ አታፍሪም እንዴ? አረ ትንሽ እንኳን እፈሪ ባክሽን። እንዴ ሴትዮዋ እኮ እያባ የወንድሟ ቤት ነው፣ እንደፈለገች መሆን ትችላለች። ደግሞ ምግቡን በንትስጫት ሁል ዝም ብለሽ አገኘው ብለሽ ምግብ እንደልፈለገች እንዳስጫት እንደፈለገች መብላት ትችላለች። የወንድሟ ነው፣ የአንቺ ምንሽ ተነካ? አዝቤሻ የአንቺ አስቤዛ አይደለም። ስለዚህ የወንድሟ ስለሆነ አንቺ ምንም አይመለከትሽም አለቻት ትሁት። ከዛ ነገርኩሽ፣ እንግዲህ እኔ እኮ አንቺን ከዚህ ቤት ማስወጣት ትችላለሁ፣ ምክንያቱም የካሌብ ሚስት ስለሆን አይደል? የካሌብ ሚስት ነሽ እንዴ አደለ? እሱን ለማያውቅሽ ሂጂና ንገሪ። ግን ሲቀጥል እኔን አንቺ ከዚህ ቤት ማስወጣት አትችይም። ማስወጣትም ካለበት አባዬ ነው። እሱ ደግሞ እኔ መቼ አያስወጣኝም። ካሌብም አይመለከተውም ስለኔ። ገባሽ? ከዚህ በኋላ ዝባዝን ኪሽን አወራለሁ ብትይ ግን አልሰማሽ ማለት። ያተውትኮ የልብ ልብ ሰጠሽ። አንቺ ራስሽ ደብድበሽኝ፣ ልጄን ገለሽብኝ እኔው መልሼ ይቅርታ ጥየኩሽ። ለዛ ልበ ሙኑን ለተሰማሽ አይደለም። መጀመሪያ ደረጃ ስታከብሪኝ ነው አንቺን የማከብርሽ። አንቺን የማታከብሪኝ ከሆነ ለሰከንድ አንቺን ማክበር አልችልም። ይሄንን ማገናዘብ አለብሽ ወይዘሮ ቲና፣ አሁን ውጪ ልኝ አለቻት። ከዛ በኋላ እንግዲህ ትሁት ቲና ወደ ክቼን እየተንቀለቀለች መጣችና እች ሴትዮ ከዚህ እንዳትወጣ በሩን አርፈሽ ዝጊባት። ለምን ደሞ ዘጋባት? እብድ ናት እንዴ? በሩን ዘጋባት ለምን ደሞ ዘጋባት? በቃ ዝግባት። እኔና ዳኒ ጥሩ ጊዜ ማሳለፍ እንፈልጋለን። ረበሸችን እኮ መኝታ ቤታችን ገባች። አራሱ አልገባች መኝታ ቤታችን። አንቺ እንደው ለሁሉ ነገር ደንግጠሽ ትችዋለሽ እንዴ? ነገሩ ስራሽ ነው የሚያስደነግጥሽ እኮ። ግን ሴትዮዋ አንቺ ጋር አልመጣችም መታለች ስልሽ አሰሚኝም እንዴ? ከዛ ካሌብ አንገቱን ደፍቶ ሁሉንም ነገር እያዳመጠ ነበረ። ከዛ ለማንኛውም እኔ ከዳንዬ ጋር ጥሩ ጊዜ ማሳለፍ ስለምፈልግ ማንም ሰው እንዲረብሽኝ አልፈልግም። ማንም ሰው መኝታ ቤት እንዳይመጣ ተግባባን? ትሁት አለቻትና በሩን ድርግም አድርጋ ስወጣ ካሌብ ራሱን መቆጣጠር አቃተውና ሻርቡን ውልቅ አደረገ። ከዛን ትሁት ጨዋታን ቅልጥ አደረገችው። በዛ በጨዋት ምክንያት እንግዲህ ቲና ትመጣለች አሁን።